ብስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሁለት በዝች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛ የኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ ከሃዲው ንጉሥ ዑልያኖስ የጥጦስ ልጅ አስባ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሦስት ጊዜ የፈረሰበት። አይሁድም እንዲህ አሉት የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣሃቸውና ካላቃጠልሃቸው በዚህ ቦታ ምኩራብ አይሰራም። በዚያንም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳዕን ስጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሱም ሰምቶ እንዳያጠፋቸው በዚያች ሀገር እንዳያስቀሩ ካማሏቸው በኋላ የቅዱሳኑን ሥጋ ወሰዱ። የዑልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስሌዮስንና ጎርጎሪዎስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የከበረ ስሙን ሰድቧልና። ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠህኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስንና የኤልሳዕን ሥጋ ግን እሊያ ሰዎች በእስክንድሪያ ከተማ ወደ ሊቀጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባት ናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመንም ቢሰጠኝ ስጋቸውን በውስጡ አኖር ዘንድ ለቅዱሳን መጥምቆ ዮሐንስንና ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሠራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያንን ሠራ። ከእርሱ ጋራም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ስጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ አራት ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ስጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው? ብላ ጠየቀች። የቅዱሳን የመጥምቆ ዮሐንስንና የነቢዩ ኤልሳ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ አጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳኑንም ስጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ተአምራት ተገለጡ። በቅዳሴ የቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቆ ዮሐንስንና ነቢዩ ኤልሳዕን ሲዞሩ አዩዋቸው። በቀድሞ መልካቸው ያውቋቸዋል፣ እና የመጥምቁ የቅዱስ ዮሐንስ መልክ ሁለመናው ፀጓር ሲሆን ጽሙ በደረቱ ላይ የወረደ ነበር። ኤልሳም ቁመቱ ረጅም፣ ራሱ በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማይትነት ባረፈ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳ ስጋ ጋር አደረጉት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሰላም እብር ላስተርዮቶሙናዮ ለስጋ ዮሐንስ መጥምቅ ወለስጋ ኤልሳብ በይተ ሌሊዮ አቅረበ ሎሙ አኮቴተ ወተጋኔዮ ከመክህሉ አረማዊተ እምህማመ ወሊድ ጤዮ ታምር ሆሙ ቴዎፍሎስ ርእዮም። በዚህች እምለት የቄሩሎስ የአክሌጥስና የኢትዮጵያ መነኮስ የቆስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን፣ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሶስት በዚች ቀን በትኅርምትና በተጋድሎ የጸናች ቅድስት ማርታ አረፈች። በዚችም ዕለት ሰማዕት ኮሪዮን አረፈ። በዘችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግር፣ መነኮሳት፣ አበው ቀደምት፣ ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለመ አድሮ ይኑር። አሜን። ዘአቅረብኩ ማሌታ ዘኪራ ዕላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ